ፈታችሁ አምጡልኝ። የማትዮስ ወንጌል ምዕራፍ ሃያ አንድ ሙሉ ቁጥሮቹን አንብቡ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ስምንተኛው የአብይ ጾም በዓለ ሆሳዕና በሰላም በፍቅር በጤና ደረሰን አደረሳችሁ። ሆሳዕና ማለት ጌታ ሆይ እባክህ አሁን አድን ማለት ነው። እንግዲህ የአቢይ ጾም ስምንተኛው ሳምንት በዓለ ሆሳዕና እያለች ቅዱስ ቤተ ክርስቲያናችን ታስባለች፣ ታከብራለች። ይህም ደግሞ የጌታችን የመድኃኒታችን የኢየሱስ ክርስቶስ ወደ ኢየሩሳሌም በአህያና በውርንጭላይቱ ላይ ተቀምጦ ወደ ኢየሩሳሌም የገባበት የምስጋና በዓል በመባል ይታወቃል። እንግዲህ የማቴዎስ ወንጌል ምዕራፍ 21 ቁጥር 1 ስንመለከት ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተ ፋጌ አድርጎ ወደ ኢየሩሳሌም ባገባ ለምንድን እንደሆነ ወደ ኢየሩሳሌም ባገባበት የምስጋና በዓል በመባል ይታወቃል። እንግዲህ የማቴዎስ ወንጌል ምዕራፍ 21 ቁጥር 1 ስንመለከት ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተ ፋጌ አድርጎ ወደ ኢየሩሳሌም ባገባ ለምን ወደ ኢየሩሳሌም ባንል፣ አንድም ትንቢተ ነቢያትን ሊፈጽም ነቢያት አስቀድመው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም የሚገባ ሐዋሪ ነቢያት አባቶቻችን ትንቢት ተናግረው ስለነበር የነቢያትን ትንቢት ሊፈጽም ክርስቶስ ወደ ኢየሩሳሌም በፍቅር በዝማሬ ገባ። ሌላውም ደግሞ ወደ ኢየሩሳሌም ለምን በአህያ ላይ ተቀምጦ ገባ? ለምንስ በእግሩ አልገባም? የሚሉ ጥያቄዎች እንኳ ቢነሱ በጥንት ዘመን የነበሩ ነገስታት፣ እነሆ ሀገሩ ሰላም ሲሆን መንደሩ ሰላም ሲሆን እነሆ በእጃቸው ላይ መነሳንስ ይዘው በአህያ ተቀምጠው አህያ ላይ ሆነው ወደ ከተማ የሄዱ ይታዩ ነበር። ዘመኑ የጦርነት ዘመን ከሆነ ደግሞ እነሆ በፈረስ ተቀምጠው ጋሻ ጃግሬን ይዘው ጦር ለብሰው ይገቡ ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለምን ለማዳን ወደዚች ምድር መጥቷልና አዳምን ለማዳን ወደዚች ምድር ስለመጣ እነሆ የሰላም አለቃ ክርስቶስ መጥቷልና ዘመኑ ሰላም እንደሆነ ሀገሩ ሰላም እንደሆነ ለማብሰር የሰላም አለቃ የሆነው ክርስቶስ በአህያና በሩንጭ ላይቱ ላይ ተቀምጦ እና የሚከተሉ ሁሉ ልብሳቸውን እያነጠፉ የዘንባባ ዝንጣፊ በእጆቻቸው በመያዝ ሆሳዕና ለወልደ ዳዊት በእግዚአብሔር ስም የሚመጣ እርሱ የተባረከ ነው። ብሩክ ዘይመጽ በስመ እግዚአብሔር በእግዚአብሔር ስም የሚመጣ እርሱ የተባረከ ነው እያሉ በዝማሬ ክርስቶስን ተቀብለውታል ወደ ኢየሩሳሌም ሲገባ በኢየሩሳሌም የነቢያት ትንቢትን ይፈጸም ዘንድ እንሆ ንጉሥሽ በዘካሪያስ ትንቢት እንደተነገረው አንቺ የጽዮን ልጆች ደስ ይበልሽ እንሆ ንጉሥሽ በአህያይ በየዋ ሆኖ ትሁት ሆኖ እያለ በአህያይቱና በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል የተባለው የነቢያትም ትንቢት ይፈጸም ዘንድ ክርስቶስ በአህያይቱና በውርንጭላይቱ ላይ ተቀምጦ ወደ ኢየሩሳሌም ገባ ምክንያቱም የሰላም ዘመን የፍቅር ዘመን የበጎነት ዘመን እንደሆነ ለማብሰር ዛሬም ደግሞ ሆሳዕና ለወልደ ዳዊት እያልን እናመሰግነው ይገባል። በህይወታችን የገጠመን በኑሯችን የገጠመን በዓለም ላይ ሁሉ የገጠመንን በጎ ያልሆነውን ሀሳብ ክርስቶስ በሰላም እንዲቀይርልን የሰላሙ ጌታ የሰላም አለቃ በሰላም እንዲለውጥልን ክርስቶስ ወደ ህይወታችን ልንጋብዘው ወደ ህይወታችን ልንጠራው ይገባል። በዚህ ማቴዎስ ወንጌል ምዕራፍ 21 ላይ የምንመለከተው የዘንባባ ዝንጣፍ ይዘው ሆሳዕና ለወልደ ዳዊት በእግዚአብሔር ስም የሚመጣ እርሱ የተባረከ ነው እያሉ ሲያመሰግኑ፣ ሌሎች ግን እንዳይዘምሩ ለሚመጣው ለዚህ ለመሲሁ ለክርስቶስ እንዳይዘምሩ ይከለክሏቸው ነበር። ክርስቶስም እንዲህ አለ፣ እውነት እውነት እላችኋለሁ እነዚህ ሕፃናት እንኳን እንዳይዘምሩ እንዳያመሰግኑ እናንተ ብትከለክሏቸው የቢታንያ ድንጋዮች ያመሰግኑኛል አለ። ክብር ለስሙ ይሁንና፣ በቢታንያ ላይ ያሉ ድንጋዮች ሁሉ ተሰብስበው መጥተው ሆሳዕና ለወልደ ዳዊት በእግዚአብሔር ስም የሚመጣ እርሱ ብሩክ ነው እያሉ ለእግዚአብሔር ልጅ ለኢየሱስ ክርስቶስ እንዳመሰገኑ እርሱን ስለ እርሱ እንደዘመሩ መጽሐፍ ቅዱሳችን ይነግረናል። ስለዚህ የሰላም የሆነውን የሰላም አለቃ የሆነን በትንቢተ ኢሳይያስ ምራፍ 9 ቁጥር 6 ላይ ህፃን ተወለደልን ወንድ ልጅም ተሰጠን አለቅነትን በጫንቃው ላይ ይሆናል ስሙም ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል የተባለው ስለዚህ የሰላም አለቃ የሆነውን ክርስቶስን ወደ ከተማችን ወደ ህይወታችን ስንጋብዘው ስለዚህ ስለ ሰላም አለቃ ልንዘምር ልናመሰግነው ይገባል። ማለት ይህ ሳምንት አህያይቱን የተናቀች የተዋረደችውን አህያይቱን ፈትታችሁ አምጡልኝ ሲል የተናቁትን የማይረሳ በሰው ዘንድ የተናቁትን ሰዎች የሚያስታውስ የተዋረዱትን ከፍ ከፍ የሚያደርግ ጌታ መሆኑን ከልዕልና ወደ ትሕትና መምጣቱን ሊያሳይን በኪሩቤል ጀርባ ላይ የሚቀመጠው ጌታ በአህያ ጀርባ ላይ ተቀምጦ ወደ ኢየሩሳሌም ከተማ የገባ ጌታ ዛሬም በሰላም፣ በፍቅር፣ በበረከት ወደኛ ህይወት እንዲገባልን እንዲመጣልን በእርሱ መልካምና ቅዱስ ፈቃዱ ይሁንል። ስለዚህ ሆሳዕና ለወልደ ዳዊት ክርስቶስ ሆይ ለሀገራችንና፣ ክርስቶስ ሆይ ለመንደራችንና፣ ክርስቶስ ሆይ ለዓለማችንና፣ ክርስቶስ ሆይ ለኑሯችንና፣ ክርስቶስ ሆይ ለንግዳችንና፣ ክርስቶስ ሆይ ለትዳራችንና፣ ክርስቶስ ሆይ ለጤናችንና፣ ክርስቶስ ሆይ አንተ በሕይወታችን ና ብለን ኢየሱስ ክርስቶስን ወደ ህይወታችን ልንጋብዘው ይገባል። ፈታችሁ አምጡልኝ ያለው ብዙዎቻችን በዝሙት ብዙዎቻችን በዘረኝነት በአድመኝነት በጎሰኝነት በተለያየ እስራት ውስጥ ያለን ሰዎች አለን በዚህ ዘመን። ስለዚህ በክርስቶስ ትዕዛዝ ልንፈታ ስለሚገባን ይህ ሳምንት የመፈታት ሳምንት ከእስራት የመላቀቅ ሳምንት ወጣቱ ከሱስ ከአድመኝነት ከዘረኝነት የመላቀቅ ሳምንት እንዲሁም ከሴሰኝነት፣ ከዝሙት፣ ከተንኮል፣ ከእርስ በርስ መጠላላት፣ ከዘረኝነት፣ ከልዩ ልዩ እስራት ሰይጣንና ዓለም ተባብረው ያሰሩን ከዚህ እስራት ሁሉ ልንፈታ ልንላቀቅ የሚገባን ሳምንት ነውና ይህን ሳምንት በበጎነትና በሰላም አስፈጽሞን ደግሞ ብርሃነ ትንሳኤውን የምናይበት የሰላሙን ሳምንት ያምጣልን። እንግዲህ ከዚህ ሳምንት ጀምሮ ደግሞ ይህ ሳምንት ሰሙነ ህማማትን የምናስብበት ነው። እያንዳንዱም ደግሞ ሰሙነ ህማማት የራሱ የሆነ የስም ስያሜ ያለውና እያንዳንዱን ሰሙነ ህማማት ደግሞ በበጎና በሰላም እንድንፈጽም የአምላካችን የመድኃኒታችን ኢየሱስ ክርስቶስ ቅዱስና መልካም ፈቃድ ይሁንልን። ሆሳዕና ጌታ ሆይ አሁን አድን። ሆሳዕና ጀቹን ያጎፍታ አመፈይሲ ጀቹን